አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ። ይሄን አና ለባብስ ትውልድ ሲጠባ ዝም ብለናል። ላይ እንወዳለን እናከብራቸዋል። እሳቸው ምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማረግ ነው እኛ ምንፈልገው ይሄ መታረም ይኖርበታል። የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሀዘናችንን ለመጋራት የአባታችንን ልፈት ሀዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን እስጣቸው። ሌሎችም ደሞ በአግርሞት ታዘብን። ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘ የመጡትንም ተመለከተናቸው። የእኛ አንዳንድ ወጣቶች የሠሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸውን ሊረጡ ያሰቡን ሰዎችንም መንጠረን ታዘብናቸው። እስልምና እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲህ ነው፣ እገሌ ቡድን እንዲህ ነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከተናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ደግሞም ሌሎችን አብረን ታዘብን፣ እኛዎችን የእኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሼር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ እኞች ምስኪኖችን ማየናች። እነዚህ ከሌላ እምነት መጠው ጥቂቶቹ ሰፊውንም የክርስትና እምነት የማይወክሉ ትንንሽ አክቲቪስቶች ብቅጥልም ብለው እገሌ ሱፊ እገሌ ውሃቢ ውሃቢ ማለት እንዲህ ነው ብለው ሊያባርኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነይ ብሎ ያመነ ደግሞ አንዳንድ ዲኖ ያልገባው ወጣትንም ተመለከትን። ልብ በሉና እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ

እነዚህ ዛሬ ውሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶች ይሄን ሒጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም፣ እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አደለም። ሱፊዩና ሰለፊዩ ማህል ያለው ልዩነት ቅርንጫፋዊ አልያም ፍቅሃዊ አካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተፍሲር ያቀሩ ነሑና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት፣ እነ ዳና፣ እነ ሾንኬ የመሰሉት ናቸው። የሱፊያ አርማዎቻችን ከእነዚህ ጋር ሰለፍ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ የአባታችን ሕልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር። ተራሶች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርገን ሁኔታ ተከስቷል። ዓለም ላይ በርካታ ትላልቅ ዑለማዎች ምድርም በቅርቡ ተሰላብተዋል። ሁለቱም ብንጠቅስ የሳዑዲ አረቢያውን የፈትዋ አባት አሊ ሼኽን እናገኛለን። መተኪያ ያልነበራቸው ትልቅ ዓሊ። ወደ አገራችን ስንመጣ በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጅ ዑመር እድሪስ እናገኛለን። ሁሉንም አላ ይርኻማቸው። ማረፊያቸውን አላ ፍርደው ሲያርገው ከነቢያት ጋብሎ አላ ያሰልፋቸው ያጠፉት ወንጀል ካለ ሁሉን ይለፋቸው፣ እኛንም አላህ ይለፈን። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላህ ለዑለማዎቹ የተለየን ክብርና ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት፣ ዕውቀትን ያወረሱት። ዕውቀትን ያዘ ትልቅን ጣይዟል ማለት ለነዚህ ዑለማዎች ለነዚህ ትላልቅ ኡስታዞች የሰማይ ነዋሪያት የምድር ነዋሪያት ሁሉ ልነሱ እስትግፋር እንደሚያረጉ ነቢዩ አለይሂ ሰላቱ ወሰላም ነግረውና፣ ለየስተግፊሩ ልልዓሊም ለአንድ ዓሊም እኮ ሰማይ ላይ የሚኖሩ ነዋሪዎች፣ ምድር ላይ የሚኖሩ ነዋሪዎች እስትግፋር ያደርጉላቸዋል አለ ነቢዩ ነብዩ አለይሂ ሰላቱ ወሰላም። እዛ ነው። ከዚች ተነስተው ኢማማው አይማዎቻችን ከዚህ የተሻለ ደረጃ አለ የሰማይ ነዋሪ የምድር ነዋሪ ለእነሱ ኢስትግፋር በማድረግ ቢዚ ከሆኑላቸው ሰዎች በላይ የትኛው ደረጃ ዝች ምድር ላይ ያለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋው አላህ ሐሰኑን በስር። ለዛ ነው የውመል ቂያማ እኮ የዑለማዎቹ የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ይዛለ ይቀርባል። ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነሱት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው እንድንላህ ይላሉ ነቢዩ ዓለ ስላት አላህ ወመላይከተህ የእሱ መላይኮች ወአህለ ሰማዋትህ ወአርድ የሰማይ ነዋሪዎች፣ የምድር ነዋሪዎች፣ ጉድጓድ ውስጥ ያለ ጉንዳን፣ ባህር ውስጥ ያለ አሳነባሪ ነባሪ እስትግፋርን ይጠይቀዋሉ የሰውን ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያላሰነባሪ ሰነባሪ ለነሱ እስትግፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነብያ ወራሾች የነብያት ተከታዮች የነብያን ሻማና ፋኑስ ያዦች ዑለማዎች ናቸው። ታዲያ እነሱም በሞት ማጣት ቀላል አይደለም።

መደምደሚያው ነብዩ አለይሂ ሰላቱ ወሰላም ናቸው። ታዲያኛ ሳውዲ ላይ ባጣናቸው ታላቁ ሙፍቲ አሊ ሸኽም ይሁን በሸካችን ተቀዳሚ ሙፍቲ ሐጅ ዑመር እድሪስ ፍልፈት አዝነናን፣ አላህ ሐዘናችን ይጠግነን እነሱንም የጀነት ማረፊያቸውን አላ ከፍ ያደርግላቸው። ታዲያ በዚህ የሰሞነኛ ክስተት የተወሰኑ ነጥቦችን ታዘብነ ተማርንባቸው። የመጀመሪያ አስደሳቱ ነጥብ ሕዝበ ሙስሊሙ አንድነቱን ያሳየበት አብሮነቱን ያሳየበት ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለያዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው እስከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስታግራሞቻችን በአጠቃላይ ስለ ዓሊሞቻችን ሞት ዘጋ